ይህ አስራ አምስት ጊዜ ሻምፒዮኑና ከ አስራ አምስት ዓመት በኋላ ግማሽ ፍጻሜ ለመግባት የመፋለሙ አርሰናል በዚህ ልክ ብዙ የተባለለትም ይሁን የተተነበለት ጨዋታ ያለ አይመስልም። የሪያል ማድሪድ ተጫዋቾች ምናልባትም እያንዳንዳቸው በመባል ደረጃ ጨዋታውን ስለ ማሸነፍ ከዛቻ ጋር ጭምር እየተናገሩለት ነው እንደ ማርሴሎ አይነትና ሌሎችም የቀደሞቹ ከዋክብትም ቢሆኑ ዝምታን ያልመረጡበት የፍጻሜ ያክል የሚጠበቅ የሮብ ፍጻሜ ጨዋታ ሪያል ማድሪድ ካርሰናል። ከሰባት ቀን በፊት በኤምሬትስ የተደረገው የመጀመሪያ ጨዋታ በሶስት ድንቅ ግቦች ከተጠናቀቀበት ሰዓት ጀምሮ ውጤቱን ለመቀልበስ የመልሱ ጨዋታ የናፈቃቸው ሎስ ብላንካዎቹ ይኸው የድግሱ ቀን ላይ ደርሰዋል። እንግሊዛዊው አማካይ ጁድ ቢሊንግሃም ምሽቱ የሪያል ማድሪድ ነው ስል ከቪኒሺየስ ጁኒየር እስከ ኬይሊያን መፓፔና አንቶኒዮ ሩዲግሪም ውጤቱን ለመቀልበስ ለማድሪድ ከባድ እንዳልሆነ ተናግሯል። የአውሮፓ ሻምፒዮንስ ሊግ ዋንጫ በማንሳትም በርካታ ጨዋታ በማድረግም ቀዳሚው ሰው ካርሎ አንቾሎቲ ውጤቱን የምንቀለብስበት ሁሉ ነገር አለን ስሉ ተደምጧል። ሪያል ማድሪድ በአውሮፓ ሻምፒዮንስ ሊግ 111 ቡድኖችን አሸንፏል። ያላሸነፈውም ግብ ያላስቆጠረበትም ክለብ ግን የዛሬ ተጋጣሚው አርሰናል ነው። የቀድሞ የመድፈኞቹ አጥቂ ቴሪ ዳንኤል ሄነሪ ከተጠባቂው ጨዋታ በፊት በሰጠው ሀሳብ አውሮፓ ላይ ሁሉም ክለቦች ማድሪድን ይፈራሉ፣ ማድሪድ ግን አርሰናልን ይፈራል ብለዋል። ስፔናዊው የአርሰናል ግብ ጠባቂ ዴቪድ ራያ እዚህ የተገኘ ነው የራሳችንን ታሪክ ለመጻፍ ነው ብሏል። ሚካኤል አርቴታ ደግሞ ሜዳ ላይ እንገናኝ የምል ሀሳቡን አጋርተዋል። ማድሪድ ግማሽ ፍጻሜ ለመግባት አራት ግቦችን ማስቆጠር ይጠበቅበታል። ጠንካራ የተከላካይ ክፍል የገነባው አርሰናል ደግሞ ከሁለት በላይ ግቦች ከተቆጠሩበት አራት መቶ ዘጠና ሰባት ቀናት አልፈዋል። የአርሰናል የመከላከል ጥንካሬ እንዳለ ሆኖ ማድሪድ በመጀመሪያው ጨዋታ ሶስትና ከዚያ በላይ ግቦች ተቆጥሮበት ውጤቱን ከቀለበሰ አርባ አመታት መቆጠሩ በምሽቱ ምራግብር የተለየ ታምር እንደሚያስፈልገው ማሳያ ነው። ሳንቲያጎ በርናባውን ለመድፈኞቹ ሲኦል ለማድረግ የተዘጋጁት ማድሪዳውያን ከአስራ ስምንት አመት በታች የሆነና እድሜያቸው የገፉ ደጋፊዎች እንዳይገቡ በማድረግ በጩኸት ከቡድናቸው ጎን ለመሆን ዝግጅታቸውን ስለማጠናቀቃቸውም ተዘግቧል። በሌላ በኩል ግዙፉን ሳንቲያጎ በርናባው ጨዋታ ከመደረጉ ሰዓታት በፊት ጣሪያውን በመዝጋት ድምፁ እንዳይወጣ የሚደረግ ሲሆን የክለቡ ፕሬዚዳንት ፍሎሬንቲኖ ፔሬዝ ተጫዋቾቻቸው ውጤቱን ከቀለበሱ ልዩ ስጦታ እንዳዘጋጁላቸውም ተናግሯል። በአውሮፓ ሻምፒዮንስ ሊግ ባርሰሎና በሜዳው ሊቨርፑልን አሸንፎ አንፊልድ ላይ በመልስ ጨዋታ አራት ለዜሮ ተሸንፎ የወደቀበትና ራሱ ባርሰሎና በፒኤስጂ አራት ለዜሮ ተሸንፎ በመልሱ ስድስት ለአንድ አሸንፎ የቀለበሰበት ባለፉት ስምንት ዓመታት የተመለከት ናቸው የመድረኩ ድንቅ ታሪኮች መካከል ናቸው። ዛሬ ምሽት አራት ሰዓት ላይ በሳንቲያጎ በርናባው ሎስ ብላንካዎቹ ከመድፈኞቹ የሚጠበቀው የከባድ ሚዛን የመልስ ፍልሚያ ታሪክ ይቀጥላል ወይስ አዲስ ታሪክ ይጻፋል?